ብዙ ነገር አለ። መለያት እንደዛ አይደለም፣ ፍቅርም እንደዛ አይደለም። እኔ እኔ አሁን ፍቅር ፍቅር እኮ ለዕበ ሆነ ፍቅር፣ አልሀምዱሊላህ ረብን ዓለምን <تكلم> እንኳን አግብቼ የመጣው የፈጠረ ጌታ አልሀምዱሊላህ፣ አልሀምዱሊላህ ሽኩር አላህ። እንዲህ አይነት መጫዋቻ ለዕበ ሳይሆን ፍቅር ያገባው እኔ የቲማችሁ፣ በጣም ደስ ይሉኛል። ለምን መሰላችሁ ይህን ያልኩበት፣ እኔ ቆራጥ ነኝ፣ አልወድም በምን በምንም በቀልድ የሚሆን በምንም በፍቅሬ በመለው ልጅ ሲጫወቱና እንዲህ አይነት የዩቱብ መጫወት ዩቱብም እኮ እኔ ነበር ብያችኋለሁ። እንዲህ አይነት ጨዋታና ለእበ ሳይኖር ስላገባሁና ስለመጣው በጣም በጣም በጣም ለምን መሰላችሁ፣ እጠላ ነበር አልወድም። በቃ ማንና ምን ያገባ ነበር ለማለት ፈልጌ ነው። ይቅርታ አድርጎልኝና ይሄ ነው ማንን? አምኔ በአሁኑ ሰዓት አገባ ነበር። እኔ ትምህርታችሁ ያችንም ሳልሰጥ በቃ አፈር ሊወስድ ያልነበር ደሞ ማነው? ማነው የሰላም አባት? ይኸውና፣ እናትም ይኸውና፣ አባትም ይኸውና። በአይኔ ከመጣ ይዘቀዝቃለሁ፣ በቡሪ ከመጣም ይዘቀዝቀዋሉ። ሲጀምር ማለቱ አሽቃባጭ ገደል። እንዴት ነሽ እልኝ፣ ግን አንቺ ሳልጠይቅሽ ደህና ነሽ? የሰላም አባት ውሰዱ፣ ይኸው። አንቺ ደህና ነሽ? እንደት ነው ነገር? ሰላም ነው ዛሬ የሰላም እናት። ይኸው፣ ወሰዱ እንደፈለጋለን። አይዞሽ፣ አትጨናንቂሽ። ይህቺ አሸንጉሊት ቲጂን አስገቢያለሽ ሰላም

እዛ ሌላ ኮሽታ እየፈጠሩ ነው የትግራይ ክልል ልጆች። የምሬ ነው ምና ምንም አላደረገም። እሱን ምንም አታርጉ። እኔ ስንት ቤት ከብቻ ውቻለሁ ጌታን ምን አረጋሽ? ርቀት እንኳን እጅ ላይ ተያይዘው እንኳን ርቀት፣ አንድ ሜትር ርቀት። ገና ተማሪ ልጅ፣ ገና ምንም የማያውቅ ልጅ ነው። ፈርዶበት እንግዲህ ካወይ ቻለው ነው በረየተጫውልጁ እግዚአብሔርን ም ልጅ ነው። በጣም ከባድ ልጅ ነው። የራሱ የሆነ ነገር ያለበት በጣም ከባድ ትልቅ ልጅ ነው። የምር እንዲህ ነገር አይደረግም። በእነዚህ ልክስኪሶችን ላይ ከአለባበስ አለባበስ፣ ከአነጋገር አነጋገር፣ የት እንደሚውሉ የት እንደሚመጡ እነዚህ የሴጣን ቁፍራጮች፣ እነዚህን በራቁታቸው ነበር ማቃጠል። ይሄ ወንደሆነ ስርአቱን ይዞ ነው። ቃላቱ እንኳን አላወጣም፣ የምር ሰላም የምትባለው ስለማሰማ ከእሱ ሀገር ምንም ነገር አላወራም። ምን ያው ሶስት ገስት ገብቻለሁ አሁን ያው አራተኛ ነው አንቺ ቤት እሺ ብሎ አጥፍተዋል። ግን ደግሞ እንዲያታሉ እነዚህ ሴቶችን እንዲፈለጋቸው ምክንያቱም ስርዓት የላቸውም። የሴትነት ክብር የሚባል ነገር ምንም እነዚያን ሴት ናቸው ጋር የሚጠቁ ሊያወሩ የግሩ አይጣቢ እንኳን አይደርሱም። ቆሻሻውላ እውነት ሁሌ መቶ ሺህ ፋሚሊ ያፈረች ግና ሴት ናት። እጅ ቲክቶክ ለሀያ ሰው ይዘ ምንቅ ያረጋታል ቆሻሻ ሰማሽኝ? ነው ማዚ፣ ግን ደግሞ እንዴ መሰለሽ፣ የምሬ አሁን አላል አሁን ወደ ሰው ጋር እንዴ እንደዚህ አይነት ማለት አንድ ሴት ቢትመጣ ምንድነው ማደርገው ነው አልገልም። እውነቴን ነው። እንዴ ሃይሚ እኮ ደስተዋን፣ ሳቋን፣ እንትን ሀዘኗን ዋጣ አርጋ ነው እንትን ብላ የምትስቀው። ልጆቹ ሴቶቹን ይዞ ሲመጣ ስንት ተሰደበች። እንደ እነዚህ ጋጠወጦች ሃይሚ ላፋቸውን መክፈት ነበረባቸው። የምሬን ነው። ብሩኬ አይለያዩም፣ ግን እንደን ነገር በመሀላቸው ሲያስገቡ በጣም ያስጠላል። ክብር ይሄን እኮ እረዳሻለሁ፣ የእነሱን ታያቸውማ ይሄን እረዳሻለሁ እህቴ። ይሄን ሴት የሆነ ሰው ይሄን ሊረዳሽ ይችላል። ግን አሁን ሰላም ተብዬ አሁን ትናንትና ሰምታችኋታል፣ ማታ አልጋ ትሄድ ያለኝ ምናምን ስትል፣ እኔ የምር በጣም ነው የተሰማኝ። ከሴት ልጅ ይሄ አይጠበቅም። ሴት ልጅ ክብራችንን የምናስጠብቀው እኛ ነን። እኛ ክብራችን ያልሰጠነውን ሰው ማንም ክብራችንን ሊሰጥልን አይችልም። አይሚያልጋቢ አትድገሙት፣ አትድገሙት! አረ ሱ ወለየ ዋ አይምሮ ያለ ሰው እኮ ነው የሚናገረውንም የሚያደርገውንም ለይቶ የሚያውቀው። አንቺ አሁን አይምሮ ካለሽ ማሰብ የምትቺ ልጅ ከሆንሽ የምትናገሪውን ነገር አውቃሽ ከአፍሽ የሚወጣውን ነገር አውቃሽ እንትን ትያለሽ ይሄ ጋጦጥ በቃ አይምሯቸው እኔ እንጃ። ኮንፊዝ ከሆኑት ጋር እኛ ከነሱ ጋር ምንም እንትን የለኝም ዜድዬ እውነቴን ነው። ምክንያቱም ከጤነኛ ሰው ጋር ነው የሚታወሉ። ተናግራሽ ማይረዳሽ ሰው ከሆነ አሁን ማዚ ይሻለችኝ አይደለ? ይሄ ትልቅነት ነው። የምሬን ነው የምላችሁ። እግዚአብሔርን ሌላ ቤትም እንደዘው እሺ በቃ ካልሽ ብሎ አጥ